ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ሳሌ ቤተሰቦች እንዴት ናችሁ ደናናችሁ ሄ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም። እንደምን ተስፋ ያደረኩኝ ቪዲዮውን ሲጀምሩ እንደተለመደው ላይክ፣ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታርጉ የደል ምልክቷን በመጫን ቤት ሰፍሮን ዘንብ ባፍሮት እየጋበስ የተሰማቸውን ሀሳብ አስተያየት በኮሜንት እንድትሰጡ እያልኩኝ እንግዲህ ሁለት ነገሮች እየላችሁ መስቻለሁ። አብረሽና አሮታ ልጃቸውን አስገረዙ። እንዲሁም ደግሞ እና አቤል የመጥሪያ ወረቀት ከነቡቺ ነው ቡችላው ከሚባለው ልጅ ደረሳቸው። እነዚህን እና የመሳሰሉትን ዝርዝር ዜናዎች ወደ ኋላ ላይ እናቀርብላቸዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ሰላም ሰላም፣ እንዴት ናችሁ? አላችሁ ወይ? ውድና የተከበራችሁ በምንለው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ሳሌ ቤተሰቦች፣ ቪዲዮን ስጀምር ላይክ ሸር ሰብስክራይብ አድርጉ አልኩ እንዴ? እኔ እንጃ። ካልኩ አልኩ ካላልኩም ደግሜ እላችኋለሁ። ሌዩና ማለት ውድ ቤተሰቦቼ፣ እንግዲህ ወደ ሀሳቤ ስገባ ሩታና ብሪስ ዛሬ እንግዲህ ትናንትና ቀጠሮ ነበረ፣ ሆስፒታል እንደሚሄዱ ነግረውን ነበር። ቪዲዮ ያቆመው ዛሬ ደግሞ እንግዲህ ደስ በሚል ሁኔታ ሆስፒታል ሄደው ልጃቸው ሲገረዝ አሳይተውናል። በጣም ደስ የሚል ነገር ነው። እናትነት፣ በተለይ የእናትነት ስቴፕ ምናምን በቃ እኔ አሁን እንደዚህ በፍታሪ ከማወራው ይልቅ እናት ሆናችሁ ስታዩት ደግሞ ስሜቱ ይነበባል ብዬ አስባለሁኝ። እና ሩታም እንግዲህ የሆነ ስሜቷን ያየ ነው የተረዳ ነው ይመስለኛል። ሁላችንም ና እኔም በይ መቷል አብሬያት ብታምኑ ባታምኑ አበርሻችሁ ማለት ነው። እና በጣም ነው ያለቀሰችው። እናም እንግዲህ የሩታና አብርሽ ስሜታቸውን፣ ወንድ በነገራችን ላይ ምንም ችግር የለበትም ምንም አይመስለው በቃ ፈታ እያለ ለምን ታለቅሻለች ምናምን ሲል ነበር አብርሽ። እና እናት ደግሞ ያው ትንሰፈሰፋለች። እና ድምፁን ስትሰማ ልጇን ሲያለቅስ በጣም እየተጨነቀች እያለቀሰች ታየ ነበረ ቪዲዮ ላይ አብሮ ያለቀሰ ማን ነው? እንደዚህ ኮሜንት ላይ ያስቀምጡልኝ። ማለት ነው እንግዲህ ለሁላችንም ይሄንን ክብር ያደለን ይሄን ክብር ይስጠን። እውነት ለመናገር በተለይ በስደት አለም ላላችሁ እህቶቼ፣ በሰላም ሀገራችን ገብተን እውነተኛ መልካም ትዳር ሰጥቶን እንደዚህ ንትርክ፣ ጭቅጭቅ የሌለበትን ፈተ ያለ ህይወት ሰጥቶን ህይወታችን እንድንመራ ይርዳን። ከስደት ለሀገራችን እያብቃኔን። ወዳጆች ላይክ፣ ሼር፣ ሰብስክራይብ ታረጉ በጣም ደስ ይለኛል። ቀጣይ ሁለተኛ እንግዲህ እና አቤል ቡቼ ቡችላው የሚባለው እናንተ ለህግ መቅረብ አለባችሁ ብሎ ለአቤል የመጥሪያ ወረቀት ሰጥተዋቸው ነበር። አቤልም አይመለከተኝም፣ አልቀበልም እያለ ያኛው ልጅ ሲጨቃጨጉ ነበር። አቤል ሰው ሳይሆን ሰይጣን ነው። መጥሪያውን በመቅደድ ወንጀሉን ጨመረበት። እነዚህ ዩቱበሮች ከእውቀት ነጻ፣ ከእውቀት ናቸው ስንል በምክንያት ነው። ሁላችሁም ገደል ልግዋሽ ቃባችሁላ። ሄርሜላ እስከ መጨረሻው ተነቅራት ወጣም። አብርሽ እያስፈራራችሁ ነው ራሷን በማጥፋት የጅል ጥርቅሞች። በጣም ነው እንዲ የተንጫጫችሁት። የምጣዱ እያለ የምጣዱ እያለ የእንቅቡ ተንጣጣ መቼም ይሆን ከአብርሃም እና ከሩታ ህይወት የመወጡት መድረስ አካራ በነገራቸው ላይ ዩቲባቸው በቃ፣ አብርሃም ሩታ፣ አብርሃም ሩታ ነው ዩቲብ እራሱ። አሁን ሌላ ነገር ቢሰሩ የሚታይ አይመስለኝ። እውነቱ ስነግራችሁ ማለት በእኛ እንኳን ቢያንስ ያንንም ዩቲበር ያንንም ዩቲበር እንቀላቀላለን። ሁሉም በወደደው መጥቶ ያያል። እነሱ ግን ሁሌ ከእነሱ ጋር ካልሆነ በስተቀር ሌላ ቪዲዮ አይታይም። አበደን ሄርሚ የቆንጆ ቆንጆ ጠቅላይ ሚኒስትር እንዲህ አንጫጭ የቆንጆ ድዳ ቤላ ብሩክ የአብርሽ እውነተኛ ጓደኛ ተባረኩ። አቤሌ ስራሁን አስቅኝ፣ ድራማ ይደገም፣ ሁሌ ስቃለሁ። አንቺ ደግሞ ምሽታ ደንቀልሽ ማይደነ ሁለት አሽቃባጮች፣ ቆይ ምን አገባችሁበት? በሌላ አጀንዳ ምናችሁ አያምርም። እነሱ ከእነሱ ጎንናቸው አይመለከታችሁም፣ ራሳቸው ያስተካክሉታል። አሽቃባጮሾች አቤት ስድብ አቤት ስድብ ስድብ፣ ቢገል ኖሮ ማለት ነው እዚህ ቤት ያሉ ሰዎችን ነበር የሚገለው። ትርፍራፊ እየበሉ ስለሆነ ምን ያደርጉልባቸው። ልባቸው አበጠ ርፍ በትንሽ ብር ከሀዴ አብዛኛው አንዳንዶቹ ሽጣሙላ ባለቤቱ እያለ እናንተ ምንድናችሁ ጅሎች? ያ አይመለከታችሁም ስጀመር። እንዴ አንድ ሰው ለአንዱ መክሰስ ይችላል እንዴ ወደ ወገን የምታውቁት ነገር አለ። በውኪል ማለት ውክልና ካልተሰጠው አንድ ሰው እንዴት ነው እንትን የሚለው መክሰስ የሚችለው ሌላኛው ብቻ። ለእኔ ከባድ የሚሆን ይመስለኛል፣ አላውቅም እንግዲህ። እና እኔ የተሰማኝ ሩታ ነው፣ ቪዲዮን ሳየ ማለት ነው። ምክንያቱም የእናትነት ፍቅር በቃ እሱ ብቻ ነው፣ ሳያት እንትን ያልኩት ማለት ነው። እና ደግሞ ሌላኛዋ ሄርሜላ እራሷን ለማጥፋት ለማጥፋት እንደሞከረች በቪዲዮ እያየው ነው። ከሄርሜላም እራሷን ልታጠፋ ነው እያሉ ነው እንግዲህ ያው ቅመሞች ደግሞ ምን እናቀብላት፣ ምን ይሻላታል? በረኬና ነው፣ ክሎሪክስ ነው፣ ገመድ ነው፣ ምንድን ነው የሚሻላት እያሉ በጣም ብዙ ምርጫዎች እየሰጧት ነው። እና አንቺ እረከስ ቀንስ ያለውን ጥሪላቸው እንዳይጎዱ እንዳይጎዱ ማለት ነው። በመኪና ከፈለጉ እየሰራው ነው። አያሰሩኝም በይሞ እየደወሉ ምን ይሻለኛል ወገን፣ እስኪ አንድ ስልክ ወይ በሉኝ። እየወራሁ የሚደውልብኝ ሰው ማለት ነው። ተቃጠልኩኝ እኮ እናንተ እኔ ኮሜንት ለማንበብ ብዬ ነው። በነገራችን ኢንተርኔቱን ክፍት ማድረግ እንጂ እሱን ዘግቼ እንትን ማለት ይችል ነበረ። ግን ኮሜንት ማንበብ ስለሚያስደስትኝ ኮሜንት ላንብብላችሁ ብዬ ስል አላስነብብ አሉኝ።

ሄርሜላ ሰው ወድሽ ራስሽን ስታጠፊ ካሜራ ያዥልንጎሽ። እና ደግሞ የሚፈልግም ነገር ካለ ሁሉን ነገር ከኔ ገመድ ከፈለግሽ በረኪና ብቻ እንዳንታስብ። ሁሉንም ያማቸዋል። ራሷን ማጥፋት ብትፈልግ ለምን ሚዲያ ላይ ከመንዱ ለዳስ ሲል አጥፌ ነው! በቃ ኔም ጥርቅ ብዬ ታሞ ከመማቀቅ አስቀድሞ መጠንቀቅ። ከጅምሮ የሰው ባል ለምን ተንጠለጠልሽ? አረ በቃሽ! የሰው ባል ካልቀማው ብሎ መታነቅ! አረ ከባል ባለ የምን ጉድ ነሽ? ያሟችኋል። በራሷ ፈቃድ ታጥፋል። የራሷ ጉዳይ ነው ራሷን ታጥፋ። እሱ ባለትዳር ነው ሳታወራ ለምን አታደርገውም? ጋጠወጥ ናት። በህግ አግባብ አብርሽን የሚያስጠይቅ ምንም ነገር የለም። ምንድን ነው ሲጀመር ምን ያስጠይቀዋል? እሱ ቀለበት አድርጎላት ከዳት ምናላት? ምናላት ሰው ትዳር ላይ መታ የተንጠለጠለች እሷ ናት። ሲቀጥል ደግሞ እንደ ጓደኛ ነበር አክት ስታደረግ የሚያነብረ ስለዚህ አሁን ምን አስፈልገ ራሱ ማጥፋት እንዴ? ሰው እንዴት ነው ሀሳቡ ላ እንዲ መላው የጠፋበት ማለት? ብታጠፋ ባታጠፋ እናንተ ምን አገባችሁ? እኛ ምን አገባን? ሲጀመር ምን የሶባል ላይ ያንጠረጥራታል? ስርዓት አይኖራትም እንዴ ሴት ልጅ? አህያ ከሞተችም ነፍስ ይማር። እኛ ኮ አይደለንም ፈራጁ። ደግሞ እንደዚህ አይነት ነገር ውስጥ አትግባሙ። እንዘን አይዲያ እየሰጣችኋት ነው እንዴ እናንተ? የማድረው ታዲያ ምን ተባብራት? ያረቅመሞች ተመቻችሁኝ ምን እናግዛችሁ? ወይኔ፣ ዛሬ ግራ ገባኝ። የወንድምነት ከሆነ ግንኙነት ሲአብርሃም ደስታ የሚያስደስትሽ ከሆነ ለምን ራስሽን ልማጥፋት አስፈለገ? አቤል እና ብሩክ ልብ የተበላለሽ ከዚህስ፣ በሰው ትዳር ውስጥ መግባት ፈተና መሆን ነው። ለምን አስፈለገ? ወጣት ነሽ እና እንደ ወጣት አስቢ። ክርስቲያን ነሽ ማተብ አንገትሽ ላይ እና እንደ ክርስቲያን አስቢ። ገዳም ሂጂ እባክሽን። ባለስ ማአምስቱ አነት ገዳም ምትገባ የምትሄደ ተሳስታ ነው በበር እንኳን ታለ። ኧረ ወይኔ፣ ታጥፋ ጥሩ ነው ጥሩ ነው። ገመድ እናቀብላታል ና እንደ ሀሳብ እኔ ጋር መሬኪና ሞልቷል። ክሮሪክስ ወይኒ ብላቸው እንተባበራት እንዳለ ኮሜንቱ ማለት ምን እንተባበራት ነው? አካውንቱ የምታቁ የገመድ ወይም የመርዝ መግዣው ይችላለው። ሄርሜላ ሪፒት ጊዜው ማረ ነገር ቅመሞች እኳ አታድሙ የምር። ለዚህ ነው በመጥፎ ካራክተር ምንም ድራማ ቢሆን በመጥፎ ካራክተር አትምጡ ብለው ለዚህ ነው። እኔ አሁን ኢትዮጵያ ገብቼ እንደዚህ አይነት ነገር ብሰራ የፈለገ ድብን ብላ በጥሩ ካራክተር እንጂ በመጥፎ ካራክተር አልመጣም። እዚህ ህዝብ ጋር ይቀራል እንጂ ስራው ማለት ነው። ምክንያቱም ይሄ ህዝብ ከወደዳችሁ ወዳችሁ፣ ከጠላችሁ ጠላችሁ ነው። ሞት ቢመጣ ከወደዳችሁ አይለያችሁም። ሞት ቢመጣ ከወደዳችሁ፣ ከጠላችሁ አይወዳችሁም። ይሄ ግልጽ ነው። ስለዚህ እባካችሁ በቻላጅት መጠን ከኦዲንስ ጋራ በመግባባት ብትሰሩ ጥሩ ነው። መጥፎ ካራክተር ሲሰጣቸው አልፈልግም በሉ እንዴ ሆይ ምን የሁሉ ሁሉ እርግማን እና ስድብ እየወረደብኝ እንትን የምሉ አስባችሁታል። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ ጉዶች፣ አርጉዶች እየወዳችኋለሁ። መልካም ጊዜ ይኑላችሁ። ቻው ቻው